ዛሬ ቀበጠዋ ሀይሜ ማለት ነው። ብቻዋ መታለች። ኢንስትግራም ላይ የጻፈችው ጽሁፍ በጣም ተመችቶኛል። እግዚአብሔር ያለ ልካችሁ አይሰጣችሁም። እና ምንም ነገር ይፈጠር፣ ህይወት ግን ይቀጥላል። እግዚአብሔር ይመስገን የማያልፉ የሚመስሉ ቀናቶችን ስላሳለፍከኝ ብላለች። እና አዎ እግዚአብሔር ያለ ልካችሁ አይሰጣችሁም፣ በልካችሁ ነው የሚሰጣችሁ ማለት ነው። እግዚአብሔር በህይወት ያቆየን አምላክ እግዚአብሔር የተመሰገነ ይሁን። ህይወት በህይወት እስካለን ድረስ ማለት ነው። ዋናው የሰው ልጅ በህይወት መኖሩ ነው እና ህይወት ይቀጥላል። ሶ ቅመሟ ሀይሚ ዛሬ ወደ ቡታጅራ እያመራሽ ይመስላል። አይሆብ። ሶ ሰኞ ማክሰኞ ወይም ሮብ ነበር ያለችው፣ ያው ዛሬ ሄዳለች እንግዲህ ትናንትና ሲያሾቁት ነው የዋሉት። ቀርተው በየቤቱ በየኮሜንቱ ሀይሚና ብርኬ። አሁን የማርክ ቤት ብትገቡ እንዳለ ሀይሚና ብርኬ ነው የሚለው እና የሰው መውደድ ይስጣችሁ። እናንተም እንደዚህ እየተወደዳችሁ ባትቀሩ በተቻላችሁ አቅም አይኑ። እሷ ሀዋሳ ሄዳ ነበረ። ምርጥ አገር። ደግማችሁ እንደምትሄዱ ተስፋ አደርጋለሁኝ። የእውነት ሀዋሳ እኮ ምርጥ ውብ ሀገር ናት። በዚህ አጋጣሚ ጎብኛዋት እያልኳቸው ነው እና ሌላ ደግሞ ቦስ ነው። ቦስ ትላንትና የሆነ እንትን ሂስትሪ ያደረገው እንትን ነበረ ጽሁፍ ማለት ነው። እኔ እንጃ ማን ስሟ ማን ነው? ናዲያ ነው አይደለ? እኔ እንጃ ለጥቅም ትቀርቧለች ብዬ አላስብም። ሰው ለጥቅም ብሎ ከቀረበ ከጥቅሙ ካንተም ውጭ አድርገው ከሁለቱም አንድ ያጣ ማለት ይህ ነው ይላል። ቦስ ነለቀቀው እና አሁን እሷ ለጥቅም ነው የቀረበችው። አይ ዶንት ነው ደግሞ እሱ ማለት ነው ቦስ ማለት ነው የሰማው ነገር እስካልነገራት ድረስ እሷ ላይም አይፈረድም። እሷም ደግሞ እንዲንጃ መጀመሪያ ኮ ሴቶችዬ ማለት ነው ሪሌሽንሽፕ ስትገቡ ወይስ ለዩቱብ ብላችሁ ነው እንደዚህ የምትሆኑት? ረሼም ነው የምር፣ ሴትነታችሁን አስከብሩ፣ የምር አስከብሩ ሴትነታችሁን። እና ባክግራውንዱ ማወቅ አለባችሁ። አሁን ቦስ እንደዚህ ያደርጋል ብዬ አላስብም። አንደኛ በእምነቱ በጣም ጎበዝ ልጅ ነው። ከሌሎቹ በጣም ነው የሚሻለው፣ በጣም ጎበዝ ነው። እና የሆነ ነገር የሰማው ነገር እስኪ ነግራ ድረስ ወይም ወሬ ነው ሊያጣላቸው የሚፈልጉ ሰዎች ሊኖሩ ይችላሉ። እሱ ማስባ አደም ወይም ትግስት ሊኖረን ይገባል እኛ ሴቶች ማለት ነው እና በትዕግስት መጠበቅ ነበረባት ወደ አሁኑ ወደ እናት ሀገሯ ቤት መሄድ አልነበረባትም በኋላ ትዳር ውስጥም ገብታችሁ የሆነ ነገር አብን ሲያደርግባችሁ ከባላችሁ ጋራ ሻንጣ ይዛችሁ መሄዳችሁ አይቀርም ማለት ነው ሶ ነገሮችን ማስተካከል እያለባችሁ ገና በጅምሩ ነው ማለት ነው እና ማይሆናችሁን ሰው መጀመር አይጠበቅባችሁም የለባችሁም ጊዜያችሁንም ታይማችሁንም ባታጠፉ የኔ ይሆነኛል የልጆች አባት ይሆናል ካልሽ የእውነት ምንም ይሆን ምንም ሃይማኖትሽ አንድ ከሆነ መቀጠል አለብሽ። ምንም ይሆን ምንም ሁሉም ነገር በኋላ የሚመጣ ነገር ነው፣ ሰርታችሁ የምትለወጡት ነገር ነው። መጀመሪያ ግን ሃይማኖቱን ከአንቺ ይመሳሰላል ወይ ይሄ ብቻ ካወሽ፣ የምር ይሄ ጥቅም የሚባል ነገር ይሄ የእውነት ኃጢአት ነው በእኛ ኃጢአት ነው። እና እሷም እንደዚህ ታደርጋለች ብዬ አላስብም። እና ደግሞ አንዳንድ ሴቶች ደግሞ ያለ እድሜያቸው የሚቀብጡ አሉ። አሁን እዚህ የምናያቸው አሉ፣ ደግሞ ያስጠላባቸዋል። ያለ እድሜያቸው ቅብጥና ያስጠላል አይደለ? ማለት እድሜያችሁ ትልቅ ሆኖ እንደዚህ እንደ ልጅ ስትቀብጡ በጣም ይደብራል። እና እንደዚህም ባትሆኑ እነሱም ይደብራቸዋል። እና ልጆቻችሁ በኋላ ይህንን ሚዲያ ሴፍ አድርጓል። ልጆቻቸው ሲወለዱ ያዩታል። የአሁን ልጅ በጣም በጣም ከባድ ነው። ገና ጡጦ ሳይጨርስ ነው ስልክ። አሁን ስልክ ሳይዝ የሚያደግ ልጅ አለ በአሁኑ ሰዓት የለም፣ የምር የለም። ቤተ ክርስቲያን ራሱ ውስጥ ራሱ አይቻለሁኝ። ቅዳሴ እየተቀደሰ ስልክ ነው እየተሰጣቸው ያለው ማለት ነው። የአሁን ልጅ በጣም ከባድ ነው።